ሰላም ሰላም፣ እንዴት ናችሁ? ይሄ የዲማ ሆፕ ሪል ስቴት የ237 ካሬ ባለ ሁለት ምኝታ እጅግ በጣም ሌግጀሪና ቅንጡ አፓርትመንት በር ነው ሚሆኑ ማለት ነው። በሩ ደረጃውን የጠበቀ የኮንክሪት በር፣ ሰባት የቁልፍ አማራጮች አሉት። እጅግ በጣም ለደህንነት ዋስትና ወይም ደግሞ ሴኪሪቲ ኢሹማ የሆንበት በር ነው ማለት ነው። ሌላው ደግሞ ይሄ የምታዩት በጣም ሰፋ ያለ ሳሎን ማለት ነው፣ ሳሎን ይሆናል። ከሳሎኑ ፊት ለፊት የሚታየን ኪችናችን ነው ማለት ነው። ኪችናችን ኦፕን ኪችን ነው። ታዲያ የራሱን የቻለ ሳከር ይኖረዋል ማለት ነው። ሳከሩ ምንም አይነት ሳፍክሽም ቢፈጠር አውቶማቲካሊ ሳክ ያደርግልናል። እጅግ በጣም ፈጣን ኢንዱስትሪያል ሳከር ነው የሚሆነው ማለት ነው። ይሄ ኪችናችን ነው። ኪቺናችን ታዲያ በዚህ በኩል ኦፕኒንግ ያለው እንደምታዩት የኪቺኑ ኦፕኒንግ ነው የሚሆነው። ሌላው ደግሞ ለሳሎኑ ጥልቅ ድምቀት የሆነው ይሄኛው መስኮት ነው። ይሄ መስኮት ማለት ሙሉ ከተማውን የምታዩበት መስኮት ነው። ከተማውን መስኮት ስትከፍቱ እንደዛ አይነት ቪው ታገኛላችሁ ማለት ነው። እዛ ማዶ የምታዩት ወይም ደግሞ ማውንቴን ቪው ከከተማው ላይ የሚታየው አዲሱ ቤተ መንግስት ወይም ደግሞ አሁን እየተሰራ ያለው ቤተ መንግስት ሎኬሽን ነው። እንደዛ አይነት ቪው ይኖራችኋል ማለት ነው። ሌላው ደግሞ ይሄ አፓርትመንት እዚጋ እንደምታዩት ባልኮኒ ያለው ማለት ነው። በጣም ቆንጆ ባልኮኒ ነው ያለው። ከዚህ ቀጥሎ የማሳያችሁ የመኝታ ቤቶችን ይሆናል። መኝታ ቤቶቹ ሁለት መኝታ ቤቶች አሉ። አንደኛው ማስተር ቤድሩሙ ነው። ማስተር ቤድሩሙ እንደምታዩት በጣም ሰፊ ነው። ይሄን የመሰለ ማስተር ቤድሩም ይኖረናል ማለት ነው። ይሄ ቁምሳጥናችን ነው። በጣም ሰፊ ቁምሳጥን ኤልዲ ላይት የተገጠመላቸው ቁም ሳጥኖች ናቸው ማለት ነው። ይሄ ማስተር ቤድሩም የራሱን የቻለ ባልኮን አለ። ይሄ ባልኮን ይመስላል ማለት ነው። ሰፋ ያለች ባልኮን አለች። እርዘም የሚል ማለት ነው። ሙሉ የከተማውን ቪው እዚህ ጋ ሆናችሁ ማየት ትችላላችሁ። ሌላው ደግሞ የዚህ ማስተር ቤድሩም እራሱን የቻለ ባዝሩም አለው ባዝሙ ምናልባት ደረጃውን በቀፍሊሽ ተጠቅመን ነው የጨረስ ነው ራክ ሴራሚክን የተጠቀም ነው። ሌላው ደግሞ እራሱን የቻለ አጀስትመንት ወይም ደግሞ ሙቅና ቀዝቃዛ ወይም ደግሞ ኮንዲሽን ሌብሉን ራሳቸው አጀስት አድርጋቸው በፈለጋችሁት ኮንዲሽን ሌብል ሻወር መተወስዱባቸው ኢንስታሌሽኖች ናቸው እነዚህ የሚሆኑት ማለት ነው። እነዚህ መታጠቢያ ክላሶች ናቸው የሚሆኑት በጣም ሰፊ ማስተር ቤድሩም ነው። ሌላው ሁለተኛው አልጋ ነው የሚሆነው። ሁለተኛው አልጋ ከማስተር ቤድሩሙ ትንሽ የሚያንስ ይመስላል፣ ግን በጣም ሰፊ ነው እንደምታዩት። ይሄ ሁለተኛው ማስተር ቤድሩማችን ነው ማለት ነው። ማስተር ቤድሩሙ የራሱን ቻለ ቁም ሳጥን አለው ማለት ነው። ይሄ የማስተር ቤድሩሙ ነው የሁለተኛው አልጋ ቁም ሳጥን ነው። ሌላው ደግሞ የሁለቶቹ ወይም ደግሞ ሂ ኮመን ባዝሩማችን ነው የሚሆነው። የሳሎን ሰዎች ሲመጡ እዚጋ ሰርብ ይደረጋሉ። ሌላ ደግሞ አንደኛው አልጋ ክፍል እዚህ ጋ ነው ባዝሩማቸውን መጠቀም የሚችሉት ማለት ነው። ይሄ ደግሞ ስፔስ ስፔስ ዎሽንግ ማሽናችን የምናስቀምጥበት ስፔስ ነው። እዚህ ጋር ሌላ ባዝሩም አለ ማለት ነው። ሰፋ ያለ ባዝሩ በጣም ሰፊ ባዝሩ ነው። ታዲያ ይህ አፓርትመንት 237 ባለ ሁለት መኝታ እጅግ በጣም ላግዠሪ ቤት ነው። ይህን ቤት የግላችሁ ማድረግ ትችላላችሁ። ምናልባት ይሰፋብናል የምትሉ ከስተመሮቻችን ደግሞ ይህን ቤት በቦሌ መድኃኔዓለም፣ በቦሌ 24ና በሾላ እየገነባ ነው ነው የምንገኘው። እዛ ጋ አነስ አነስ ያሉ ካሬዎችም አሉ። ከባለ አንድ መኝታ ጀምሮ እስከ ባለ አራት መኝታ ቤቶቹን እየሸጥ ነው የምንገኘው። ታዲያ ስታንዳርዳቸው ግን በዚህ ስታንዳርድ ነው የሚሆነው ማለት ነው። እዛ ጋር እጅግ በጣም ሌግጀሪ የሆነ አፓርትመንት እየሸጥ ነው የምንገኘው። ስትፈልጉ በዳውን ፔመንት፣ ካሊያ ደግሞ ሙሉ ስትከፍሉ እስከ 23 ፐርሰንት እስከ 20 ፐርሰንት ቅናሽ አድርገን የምንሸጥላቸው አፓርትመንት አለ። ቦሌ መደህን አለም ጋር የንግድ ሱቆችም አሉ። ቦሌ መደህን አለም ሳይድ የንግድ ሱቆቹ ከሀያ ካሬ ጀምራችሁ እስከፈለጋችሁ ካሬ አማራጭ ድረስ አሁን ላይ ሙሉ የምትከፍሉ ከሆነ እስከ 40 ፐርሰንት ቅናሽ የተደረገባቸው የንግድ ሱቆችን ነው እየሸጥን የምንገኘው። ለበለጠ መረጃ ታች ባለው ስልክት ደውሉን ታገኙናላችሁ። መልካም ጊዜ